አሰላሙ ዓለይኩም ወረህመቱላሂ ወበረካቱሁ። ዱናይት ክብራችሁ የቻናል ተከታታዮች እንዴት ናቸው ከነጋ? አልሐምዱሊላሂ ረቢል ዓለሚን። ትኩሱን በድቁሱ ይላል ያገሬ ሰው እና ትኩስ እንጀራ በበርበሬ ያማረው እንግዲህ እንብላ አላቸዋለሁኝ። ውዶችዬ፣ የዛሬ ውሉን ላሳያችሁ መጥቻለሁኝ። ላይክ ሼር፣ ሰብስክራይብ ማድረጋቸውን እንዳትረሱ። እዚጋ የምታዩት የምጠቀምበት ማገዶ የበጎቹን ወይም የፍየሎቹን በጠጥ ብዬ በባለፈው አሳይቻችሁ ነበር። እና አይሽትም እንዴ ማለት ሽታ ያመጣ ምናምን እያላችሁ ስጠይቁኝ ነበረ። እዚህ ጋር ይሄን ማሳያችሁ የባህር ዛፍ ፍሬ ነው። ይህንንም እንጠቀመዋለን። ሽታው በጣም አሪፍ ነው። ሲነድም እንደምታዩት በጣም ነው የሚነደው። ነገር ግን አንድ ኩንታል አምስት መቶ ብር ነው ኩንታሉ። ደግሞ ያው ኩንታል ይባላል እንጂ ስሙን በጣም ነው ቶሎ ቶሎ ብሎ የሚያልቅባችሁ ማለት ነው እና በጣም ብዙ ገንዘብ ይጠይቃል። ቢያንስ ሁለት ሶስት ኩንታል ማምጣት አለባችሁ በደንብ ለመጠቀም፣ እንጂ አንድ ኩንታል ከገዛችሁ ቶሎ ነው የምታልቀው በጣም ስለሚነድ፣ ቶሎ ቶሎ ነው እንትን የሚለው እና ውዶችዬ፣ የበጎቹ በጠጥ ደግሞ ቀስቀስ እያለ ስለሆነ የሚነደው እንትን እያለ እየጠቆረ መጀመሪያ ከዛ በኋላ ወደ እሳት ስታስገቡት እየነደደ ይሄዳል እና እንደዚህ እንደ ባህር ዛፉ ፍሬ ቦግ ብሎ አያልቅም። በእርግጥ ይጣፍጣል ሽታው፣ የባህር ዛፉ ፍሬ ማለት ነው። ግን የበጎቹ ደግሞ ልክ ኩበት እንደምንጠቀመው ነው። ኖርማል ሽታው ማለት ነው እንጂ ያን ያህል እንደዚህ እንትን የሚል ነገር አይደለም። እና ብዙ በፊትም ድሮ እንጠቀመዋለን የሚሉኝ ልጆችም አሉ እና አዲስ ነገር አይደለም። ላችኋለ ውዶች ዬ፣ እንዴት ነው እንጀራ በበርበሪ ያማራችሁ? ብልአፍያ በሉ እንብላላችኋለ ውዶች ዬ። እኔም በጣም ነው የምወደው በተለይ የመጀመሪያውን እንጀራ ልክ እንደዚህ። አሁን በአንድ በኩል ያው ትንሽ አልሰማም ጠፋ ያለበት ነው፣ ለምን አንድ ጊዜ ተስተካክሎ ስለማይሰማላችሁ የመጀመሪያውን እንደዚህ በበርበሪ እንበላለን ማለት ነው። በድቁስ እንደኔ ድቁስ የሚባለው አዋዜ የሚባለው የበርበሪ ድልህ አይደል? እሱ ይመስለኛል በዛ። በነገራችን ላይ እኔ ቀምሼ አላቅምም እስካሁን ድረስ። ምናልባት በልታችሁ የምታውቁ ልጆች ጣሙ ስለምታውቁት በዛ ሲበላም አሪፍ ይመስለኛል። እኔ እስካሁን ድረስ አልቀመስኩትም። ድቁስ ወደኛ አካባቢ እንደዚህ ብዙም አይሰራም፣ እና ለዛ ነው በበርበሪ ዝም ብላችሁ ከላይ ንስንስንስ። አንዳንድ ጊዜ ዘይት ወይ ቅቤ ነገር ካላችሁ እንትኑ ጋር በርበሬ ጋር አብሮ ይቀባና ይበላል። እንደዛም አንዳንዴ እኔ አደርጋለሁኝ። እና ደግሞ ለልጆች ምን አደርጋለሁ መሰላችሁ? እንደዚህ ምጣዱ እየሰማ ገና ምናምን ስለማይስተካከልላችሁ ትንሽዬ ጉቻ አደርግና መካከል ላይ ዳርዳሩ እስከሚሰማ ማለት ነው፣ ልክ እንደ ጆሮ ነገር፣ እንደ ጆሮ አደርግበትና ድሮ እናቴ እንደዛ ታደርግ ነበር ለእኛና እንድንበላላት። አሁን ለልጆቼም እንደዛ እያደረግኩኝ እሰጣቸዋለውኝ። ያኔ እንዲበሉ ማለት ነው አሁን። እና ይሄን ይመስላሉ ውዶችዬ። ማዞሪያችን ደግሞ ይችን ትመስላለች። የፕላስቲኳ ደግሞ ሞሀቻ ይሄ ነው እና ሀያ ሌትር ነው የሚይዘው። በዚህ ሙሉ ነው እንግዲህ ሊጦ የነበረው። እየጋገርኩ ነው አሁን። ወደ መጨረሻ አካባቢ ደርሻለሁ ላቸዋለሁኝ። ያው በስከ መጨረሻም እንጀራው ይሄንን ይመስላል አሁን መጨረሻ አካባቢ ላይ እንደውም እየሰማ ነው የሚያስቸግራችሁ እንጂ እንደ መጀመሪያ አይሆንም። ብቻ የመጨረሻ አካባቢ ላይም ይህንን ይመስላል። ያው እንደነገርኳችሁ እንጀራ መጋገር በጣም ነው የምወደው። በጣም ባይሆን ሌላ ሰው አብኩቶልኝ ምናምን ቢሆን አሪፍ ነበረ እንጂ እኔ የፈለገ ብዙ ቢሆን ራሱ እጋግረዋለሁኝ ብዙ እንጀራ ቢሆንም ማለት ነው። እና ጋገሬ ጨራርሻለሁኝ ማለት ነው። ይህንን ይመስላል እንግዲህ እንጀራችን ውዶችዬ። አሁን ደግሞ ወደ ወጥ ስራ ነው የምንሄደው። እዚ ጋር ደግሞ አንድ ማሳያችሁ ነገር አለኝ። እዚህ ጋር ምስር ወጡ ነው የምሰራው፣ ድፍን ምስር ማለት ነው፣ ጥቁሩ እና እየሰራው እያለ ይሄ እንትን ጉቶ፣ የባህር ዛፍ ጉቶ ማለት ነው። በጣም አሪፍ ነው ሲነድ ማለት ነው፣ በጣም ይነዳል። ከሰሉን ደግሞ ከነደደ በኋላ ያው እሳቱን ተጠቅሜበታለሁ ከዛ በኋላ ደግሞ አከስለዋለሁኝ። ይሄ እንግዲህ ኑሮ በዘዴ ነው እላቸዋለሁ ውዶች። ክሰል በጣም ተወዷል። አንድ ሺህ ብር አንድ ኬሻ እስከ ስምንት መቶ ብር ድረስ አንድ ኬሻ ክሰል ከምትገዙ እንጨቱንም ትጠቀማላችሁ። እንደዚህ አድርጌ ደግሞ ክሰሉን አከስለዋለሁኝ ማለት ነው። በውሃ በኋላ በአንከርት ደግሞ ድጋሜ ሌላ ስራ ይሰራል ማለት ነው። በደንብ ከደረቀ በኋላ በተለይ ድግስ ምናምን ሲኖራችሁ የሚወጣው እንጨት የሚቆሰቆሰው እንጨት ብዛቱ ግን መጠቀም አለባቸው፣ መጀመሪያ ላይ እና እንደዚህ ሆኖ ከሰል ሆኗል። ከዚህ በኋላ ደግሞ የምንገባው ወደምጠላው ስራ ልብስ ማጠብ ነው ማለት ነው። ልብስን እንደምታዩት እያጣጠብን ነው ውሃ ከዚህ በፊት ወደ ወንዝ ምናምን ሂጃ ጠብ የነበረ ውሃ ችግር ነበረብን። አሁን አልሐምዱሊላ ውሃ የውሃ ችግር ተስተካክሏል ማለት ነው። እንግዲህ መንቦጫ ቦጭ ነው ቤታችን። ያው ልብስ እያጣጠብን የቤተሰብ ልብስ የፋዘርን የማዘርን እያጣጠብኩኝ ነው። እና ትንሹ ልጄ ደግሞ የኔ አጋዥ እያገዘኝ ነው። በቃ የሰራውትን ስራ ብሰራ እሱ ከጎኔ ሆኖ ሳያግዘኝ አይቀርም። አለ ያሳድግልኝ። ይሄኔ አጋዥ ሁሌም ከጎኒ ነው። በቃ ብቻዬን እንድሰራበት አይፈልግም። በቃ በጣም ነው የሚያግዘኝ። በጣም የሚያቃጥለኛል። ያው እንዳረሰው እና ይሄንን ይመስላል። ደግሞ ዛሬ ልብስ አጠባችን፣ እሱም በጎን እያለቀለቀ ነው። እኔ ደግሞ እያሸው ሰጠዋለሁኝ። በቃ ከዛ ልብሳችን አጣጥበን እንጨራርሳለን። እስኪ ማን ነው እንደኔ ልጁ የሚያግዘው? እድለኛ የሆነ ማለት ነው ውዶችዬ ውሏችንን በቃ ዘና ፈታ ስንል እንውላለን። ስራው እሰራዋለሁ ሲል እሱን ስከለክል ደግሞ ግማሹ ወቅት በጭቅጭቅ ነው የሚያልፈው። ላቸዋለሁ ውዶችዬ እና ልብሳችንን እና ጠብጠብ እያደረግን ነው። እንደምታዩት ደግሞ ፀሐይ የለም ዳመና ሆኗል። ኢንሻአላህ አላህ ዝናቡን ሊያመጣው ነው መሰለኝ ደመንመን መን ያለው። አላህ ዝናቡን ያምጣው። ዱአ አድርጉ። በጣም ነበረ ዝናብ የናፈቀን። ኢንሻአላ ዛሬ ወይ ነገ ይዘንባል ብለን ተስፋ እናደርጋለን። አላህ ያዝንበው በሉ። እናንተም ያው ውሏችን ይህንን ይመስል ነበር። ኢትዮጵያ እንግዲህ ታቃላችሁ፣ ልብስ ስታጥቡ በሳሙና ነዋ፣ እንደዚህ የሚታሸው እና ክንዳችሁ ምናምን ያማችኋል። እሱ እሱ ነገር አለ። ያው እንግዲህ እኔም ስለምጠላ ልብስ ማጠብም ስለምጠላ ሊሆን ይችላል። ግን ብጠሉም የትም አደርሱም የልብስ ማጠቢያ ማሽን እስከሌለ ድረስ በእጃችሁ እንግዲህ መፈተጋችሁ አይቀርም። እና የኢትዮጵያ ዛሬ ውሎ ይህን ይመስል ነበር። ትወዱታላችሁ ብዬ ተስፋ አድርጋለሁኝ። ያው እናንተ መታችሁ የምትሰሩትን አንዳንድ ነገር ላሳያችሁ ብዬ ነው። እንዳትረሷት ማለት ነው። እና ላይክ፣ ሼር፣ ሰብስክራይብ ማድረጋችሁንም እንዳትረሱ። ለጓደኞቻችሁ ሼር አድርጉ፣ ላይክ አድርጉ እስኪ ወላሂ ቪው ቢጨምርም ላይክ የለውም። ላይክ ስታደርጉ ነው ለሌሎች ሰዎች የሚደርስልኝ እና ውዶችዬ ላይክ አድርጉ። እንግዲህ በቀጣይ ቪዲዮ ተመልሼ እመጣለሁ። አላህ ሰላማችን ብዝት ያድርገው፣ ሀገራችንንም ሰላም ያደርግልን። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ